ሰዎች አንጭራ ጌታ፣ አንቺ ነገ ጅም ቤት ነው እግዚአብሔር ቤተሰብ እንግዲህ ነው ወይ የምትውዩ? ብሏታል ማለት ነው። ስትታገለው እሷም እንደዚህ ሆኜም አሾርሀለው ብለዋለች ማለት ነው። እረዚው አስተኝቼ አንበርክኬ እያስለቀስኩ እንዳሌድ እያለችው ነበረ። ዛሬውማ የከፋ ነው እቤት እኔ እኮ እንደዚህም እየተባባሉ እንደዚህም እያዛጉን ልክ ልካቸው። የሚነጋገሩትስ ነገር የጣሉበት ሲያነሱበት ደስ አይለውም ሲለት፣ እሷ ምን አለችው? እናቴ የተፉትን ምራቅ መልሰው አይልሱትም ብለዋለች ማለት። አረ እናንተ ሰዎች ተው ተው። ለማንኛውም እነሱ ጋር እንደዚህ አይነት ትኩሳት ነው። በዛ በኩል ደግሞ የጋሻ አልቅበት አጨብጭቡ። አጨብጫቢዎቹ ደግሞ ምን ይላሉ? እሩታ የሚያስፈራራት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 ትገኛለች ማለት ነው። እንግዲህ ሲታገላት አትታገለኝ አንቺ፣ ራሱ ነገ የምትወልጅ ሴት እኳ አትመሲም። ምን ነው ጂም ቤት ነው ወይ የምትውይው ሲላት፣ እንዲም ሆኜ አሹርሃለሁ፣ አሽከረክርሃለሁ ብለዋለች ማለት ነው። እንግዲህ ጋሻ አልቅበት ደንግጦ በፈገግታ ማን ሲላት፣ አንተን ነ፣ ምን ነው በሆድሽ ነው አላት። እውነት ግን እኔ በጣም ያሳቁኝ ማለት ነው። እና ፎቶ ለመነሳት ከአንቺ ጋር ፎቶ ለመነሳት ፈልጋለሁ ሲለ ጥንብ አልነሳም። ከዛ በግድ ካላቀፍኩሽ እና ካልተነሳው አረ ካሻልቅበት ያልቅበት። ጨዋታ ጨምረሃል፣ ጨዋታ ጨምረሃል። ነገር ግን የመጣበት አመጣጡ ግን ሩታ ገብቶ ማለት ገብቷታል ማለት ነው። ነቅታ ባሃለች። እንደምነው እንደ አባት እኮ አሁን ለምሳሌ ዛሬ አንድ ጡጦ ነው ቤተሰብ ይዞ የመጣው ማለት ነው። የክራይ ከፍላቸው ነው። አንተ ልጅ ግን ይዛ የምትመጣ ወይስ ህጻናት ልጅ ምንድን ነው ልጆች ያላቸው እናቶች ተውሰ ነው የምታመጣው ማለት ነው። ትላንትና እንግዲህ ሶስት ልብስ፣ አንድ አረንጓዴ፣ አንድ ቀይ ምንድን ነው አንድ ቀይ፣ አንድ ደግሞ ቡኒ ነው ምናምን ከለር ሶስት ልብስ ይዞ መጣ ማለት ነው። ዛሬ ደግሞ አንድ ጡጦ አንጠልጥሎ፣ እኔ እቃዎች እያዘጋጀሁኝ ነው። እንደገና ደግሞ የመጨረሻውም የሐኪም ቤት ቀጠሮዋ ስለሆነ አብሬያት መሄድ በአንድ ጡጦ ነው እንዲህ አባት የሚያዘጋጀው እንዲህ ስንት የሚያዘጋጀው ነገር አለ አንድ አሁን ሶስት ልብስ አንድ ሱሪ አንድ የፓምፐርት ምባባ ምድነው? የፓምፐርት የሚያዝበት ነው። ቲሸርቴ ውስጥ እንደገና ደግሞ አንድ የሆነ እንትን ነው ያየ ነው ማለት ነው። እና ጠርቀም አድርጎ በሻንጣ ሰብሰብ አድርጎ ጡጦውንም ሁሉንም የሚቀያየር ለወተት አለ፣ ለውሃ አለ። ስንት አይነት ጡጦች አሉ። አንተ አንድ ሀባ ጡጦ ይዘህ መታ እንደዚህ ታዝጋታለ። ለማንኛውም በጣም ነው የምታምሩት ለመናገር ማለት ነው። ፈገግ ስትሉ በጣም ነው የምታምሩት ማለት ነው። ነገር ግን ጨዋታህን ብዙም አላማራትም ምሩጣ ማለት ነው። ሁሉንም ተዘጋጅቶልኛል፣ ፓምፐርስን ተሰቱኛል፣ ስጦታ ልብስን ተከስቶለታል፣ ለልጄ ጡጦን ተከስቶለታል። ስለዚህ ያንተው አያስፈልገኝም፣ እንዳትጠራኝ። አሁን በዚህ በመጨረሻ በአስራ ሁለተኛው ሰዓት ምን አግኝተህ ነው የመጣኸው? ለምንድን ነው ወይስ አደረግኩላት ብለ ሄጃለሁ ብለ ለማካበድ ነው? መቼም በሰው ትዕዛዝ ነው የምትንቀሳ። እናንተ ዛሬ እኮ ነገረችው፣ በሰው ትዕዛዝ ነው እናንተ። እንደዚህ ብላችሁኝ እንዲህ ስላት እምቢ አለችኝ ልትል ፈልገህ ነው ያለችው። የአብርሃም አመጣጥ እኮ ሩታ በደንብ ነው የገባት ማለት ነው። ተው ጋሽ አልቅበት ተው፣ አታስመስል፣ ተው። እውነት ግልጽ ሆነ፣ ራስ ሆነ፣ ቅረባት፣ ተው። አንድ ጡጦና ሶስት ቲሸርት ይዘህ እየመጣህ ልጅቷ አታዝጋት። ለነገሩ እሷም ነቅታባለች ማለት ነው። በግድም ለአቅፈ ፎቶ ለመነሳት ብትፈልግም ወፍ የለም ማለት ነው። እውነት ለመናገር እውነቴን ነው የምላቸው፣ የትላንትና ቪዲዮዋቸው፣ የዛሬን ቪዲዮዋቸው እየሳኩ ነው የጨረስኩት ማለት ነው። ያው በመጨረሻም እንግዲህ ልክ ልካቸው ተነጋግረዋል ማለት ነው። ያስታውቅብሻል፣ ትወጂኛለሽ እኮ በጣም ነው የምትወጂኝ ምናምን ሲማ ምናምን፣ እንደው በቃ ላለማየት እንደፈለገች አይነት አክት እያሳየች ነበረ ሩታዬ ማለት ነው። እንደ መረራት አይነት ነው። ሰው የጣሉበት ምንድን ነው ሲያነሱበት ደስ አይለውም። ሲላት ሩታ የምን አለችው? የተፉትን ምራቅ መልሰው ምንድን ነው አይልሱትም። ስለዚህ በቃ አለችው ማለት ነው። አይ አይ እናንተ ልጆች፣ ኧረ ተው ተው በቃ ከዚህ በኋላ ልጄ ወልጄ ልጄ ነው የምታየው ከኔ ጋር እንዳትጠራኝ ብላ እንግዲህ በግድ በግድ በግድ እጇን አስለቅቀው ሄዳለች ማለት ነው፣ ጋሻ ያልቅበት። ግን በመጨረሻ ግን እሷ ከሄደች በኋላ የተናገረው ቤተሰብ ሰምታችኋል፣ ምን አለ? እርጉዝ እርጉዟ እኮ እኔ ነው የምመስለው። እሱ አይደለችም እርጉዝ አትመስልም፣ እንደውም እኔም ራሱ እየተጠራጠርኩ ነው። ምን ነው ምን ለማለት ፈልገህ ነው ጋሻ ያልቅበት?

ፎቶ ካንተ ጋር አልነሳም ስትል፣ ምነው የልጁ አባት እኔ አይደለሁም ወይ ብለ ቃላት አጣልክ ማለት ነው። አሁን ደግሞ እሷ ከሄደች በኋላ እጇን አስለቅቃ እንደምንም ብላ ከሄደች በኋላ ምን አለ? እርጉዝ እኮ እኔ ነኝ የምመስለው እሷ እኮ እርጉዝ አትመስልም። አሁን ላይማ እንደውን ጭራሽ እየተጠራጠርኩ ነው። ምን ለማለት ፈልገ ነው? ለነገሩ አንተ ሰው እንዲንጫጫ ነው የምትፈልገው ማለት ነው። ያንተ ስም እንዲረሳ የአንተ ስም ሳንጠራ ውለን እንድናደር አትፈልግም። በቃ ትኩሳት ነው ለመ መጠቀም ትፈልገው ማለት ነው። ነገር ግን አንተ በእያንዳንዱ የምትጠላቸው ቃላቶች ግን ለሴት ልጅ ከባድ ነው፣ በተለይ ለሚስት ማለት ነው። ጥሩ አይደለም። አባቱ እንደዚህ ላልከው ወይም ደግሞ አሁን ላይም እየተጠራጠርኩ ነው ምናምን ላልከው ደግሞ አንዳንድ ጅልና ጅላጅል ጅላንፎች ስላሉ በቃ ይጨምርባቸዋል ማለት ነው። እስክታ ሲጨፍሩ ያድራሉ። ዛሬ እውነት መስሏቸው ማለት ነው። ያው እሷ እውነት ለመናገር ሩታ እርጉዝ አትመስልም። በቃ የሆነች ቅልጥፍ ያለች ቀልጣፋ ልጅ ናት። በቃ ዝትታላለች ማለት ነው። እሱም እያለ ነበር ሰውነትሽ፣ አልወፈረ፣ ፊትሽ፣ እግርሽ፣ እጅሽ አላት ማለት ነው። እና እርጉዝ አትመሲም ለማለት ፈልጎ ነው እንጂ እውነት ያው እርግዝናው አጠራጥሮት አይደለም ለማለት ፈልጋለሁ። ለአንዳንዶቻችሁ ላይ ያው ቀልድ፣ ምንም ምንም ለማይገባችሁ ማለት ነው። በእርግጥ እሱ መቀለድ አልነበረበትም፣ ነገር ግን እናንተ ደግሞ ቀልድ ለማይገባችሁ የምር መስሏችሁ ደግሞ እሱም እኮ እንደዚህ ብሏታል ብላችሁ ማስፋፋቹ ስትከፍቱ እንዳታድሩ ነው የምለው ማለት ነው። ስለ እነሱ ይህን አክል ካልኩኝ፣ ደግሞ አንዳንድ ዘረጦች እነዩ የሚያስፈራራ ሩታ የሚያስፈራራት አለ ብለው ከሜላት ከእህቷ ጋር እየሰሩ ነበር ማለት ነው። እናንተ ግን ማለት ነው ይህ ነገር ጥሩ ነው ብላችሁ ነው የምታስቡት? ሩታ የሚያስፈራራት አለ፣ በቀልድም ራሱ ይሄ የሚያስፈራራት አለ ብላችሁ ቪዲዮ የምትሰሩት ነገር ጥሩ አይደለም። በቃ ያላስፈላጊ ጠላት ነው እያበዛችሁ ባት ያላችሁት ማለት ነው። እናንተ ቪዲዮዋችሁ እይታ ለማግኘት ቪው ለመሰብሰብ ሰብስክራይብ ለማግኘት ይህን ያክል የሚያስፈራራት ዛቻ የሚዝብ የሚዘትባት ሰው አለ ብላችሁ ቪዲዮ ከምሰሩ እስኪ በጥሩ ነገር በጥሩ ነገሮቿ ብትሰሩ አይሻላችሁ እንዴ? እሷ እኮ አሁን በቃ ጠላት ነው እያፈራችሁባቸው እያፈራችሁ ያላችሁት ለሩታ ማለት ነው። ሩታ ባለስልጣን አይደለች ምን አይደለችም ወይም ደግሞ ዘረኛ አይደለችም። ማንም እሷን ሊያስፈራራት የሚችል ሰው የለም ማለት ነው። አንድ ዩቲዩበር ናት ማለት ነው። ስለዚህ በእሷ ቪው ለመልቀም ወይም ሰብስክራይብንት ለማለት ፈልጋችሁ ያልሆነ እነሱ በዚህ በኩል እየሳቁ እንደዚህ ይመጣሉ። እናንተ ደግሞ በዚህ በኩል የሚያስጠላ የሆነ የተርመጠመጠ ስራ ይዛችሁ ትመጣላችሁ ማለት ነው። አንዳንዴ እስኪ ጥሩ ጥሩ ነገር ይዛችሁ ለመምጣት ሞክሩ። ምኑም ከምኑም የማይገናኝ አራባና ቆቧ፣ ሩታና አብርሽ ከሚሰሩት ምንም የማይገናኝ እናንተ ይዛችሁ ምትመጡት ማለት ነው። ያው ወደንሱ ደግሞ ያልገባው እገሌናት እገሌናት እያሉ የራሳቸው ግምት እየሰጡ ወንጀል ይገባሉ ማለት ነው። ስለዚህ ወንጀሉ መግባቱ የእነሱ እገሌ እገሌ የሚለውን ተውት እና ሩታ ጠላት ባታፈሩባት መልካም ነው ብዬ አስባለሁ። እኔ ግን ይሄ የዘነጋችሁት ነው የሚመስለኝ ማለት ነው። እናንተ የምታስቀድሙት የራሳችሁ ጥቅም እንጂ ለሰው ግን የምታስበው አይመስለኝም ማለት ነው። አዎ የምታስበው አይመስለኝም። ማን ነው? እኔ ሰዎቹን አውቃቸዋለሁ። ማን አባታቸው ነው እንደዚህ የሚሆነው ትላለች ሜላት ማለት ነው። የፈረደባት እዩ ደግሞ አንዳለ ስልባቦት፣ እሱ አለ በቃ። እንደዚህ እናንተ ስማችሁ ባልጠራም ስማችሁ ጥራቸው። እስኪ ወንድነህ አንተ ስማቸው ጥራቸው ማን እንደሆኑ ማለት ነው። ማንም የለም ብሩታን የሚያስፈራራት ማንም፣ ብሩታ ዩቱበር ናት እኮ። ፖለቲከኛ ናት? እንደ ዘረኛ ናት? ስለ ሃይማኖት ልዩነት ትሰብካለች? ምን ሰርታ ነው እሷ ሰው የሚያስፈራራት ማለት ነው? ለማንኛውም ጠላት ባታፈሩባት መልካም ነው ብዬ አስባለሁ። ሰላማችኋን ላያብዛለኝ። ላይክ ማድረጋችሁን እንዳትረሱ። መልካም አዳር ባይ